የትግራይ ክልል ጊዜያዊ መስተዳድር አቶ ጌታቸው ረዳ በወቅታዊ ጉዳይ ዙሪያ ዛሬ በሰጡት ማብራሪያ በህወሀት ውስጥ የህግ ተቀባይነት የሌላቸውና የተወሰኑ የጦር መኮንኖችን በመያዝ በሚሰራው ህገ ወጥ ስራ ክልሉን ወደ ዳግም ጦርነት እንዳይገባ ከወዲሁ ህግና ስርዓት ማስያዝ ያስፈልጋል። ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሀት አንድ አንጃ ጉባኤ አድርግ ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳድሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው በዚህ ሰዓት የፌዴራል መንግስቱ ይሄንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል፣ ጦር አዝምቶ ጦርነት ይቀስቅስ እያልን አይደለም። በነገራችን ላይ አሁን እያደረገነው ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን። ፌዴራል መንግስት ይህ ቡድን በአሁኑ ወቅት በክልሉ በተለያዩ አካባቢዎች ህጋዊ ተቀባይነት ሳይኖረው የፌዴራል መንግስቱ ያቋቋመውን ጊዜያዊ መስተዳደርን ለማፍረስ እና በተለያዩ ከተሞች ማህተም በመንጠቅ ህገ ወጥ ተግባራትን እየፈጸመ ይገኛል። ቡድኑ ምንም አይነት የሀሳብ ልዩነትን ለመቀበል ፍላጎት የሌለውና ተግባሩም ህገ ወጥ ነው ብለውታል። አሁን ባለንበት ሁኔታ ትግራይ ውስጥ እየፈጠረ ያለው ማህተም መንጠቅ፣ ቢሮዎች ሰብሮ መግባት የሚባሉ አብሶሉትሊ ህገወጥ፣ አብሶሉትሊ ትግራይን ወደ ሌላ የከፋ እርስ በርስ ግጭት ውስጥ የሚከት መሆኑ በተግባር የታየ ነው። የፕሪቶሪያው ስምምነት በሰሜኑ የሀገራችን ክፍል ደም አፋሳሽ የነበረውን ጦርነት በማስቆም ህዝቡ ያገኘውን ሰላም ተከትሎ ከሌሎች አካላት ጋር ሆኖ የፌዴራል መንግስቱ ያቋቋመውን ጊዜያዊ መስተዳደር በማፍረስ ህዝቡን ወደ ሌላኛው የጦርነት አባዜ ለማስገባት እየሰራ ይገኛል። ቡድኑን ስርዓት ለማስያዝ በፌዴራል ስርዓት አሰራር ሳይሆን ከተለመደው አካሄድ በተለየ መልኩ የፌዴራል መንግስቱ ህግን የማስከበር ግዴታ እንዳለበት እና ጣልቃ እንዲገባም ምንም አይነት ጥያቄ አያስፈልገውም ብለዋል። በአንድ ወይም በላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑ እንግጠም ብለህ መሟገት አይደለም። ግን እንግጠም እያለ እየፎከረ ያለ ሀይልን አደብ ለማስገዛት ፌዴራል መንግስቱ መግለጫ መስጠትም ሌሎች ከዛ በመለስ ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልገዋል የሚል እምነት የለኝም። ምክንያቱም ጊዜያዊ አስተዳደሩ የፌዴራል መንግስቱ ውሳኔ አካል ነው። ስለዚህ ፌዴራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። ከዚህ አንጻር ፎርማል ጥያቄ አላቀረበንም የምልበት ምክንያት እንደ እንደ የተለመደው አካሄድ ቢሆን ኖሮ ከፖሊስ አቅም በላይ ያልሆኑ ጉዳዮች ናቸው፣ አሁን ከቁጥጥራችን ውጭ ይሆኑ ያሉት። አሁን አሁን ይህ የፖለቲካ ቡድን በፈጠረው ህገወጥ እንቅስቃሴ እንደ አጋጣሚ በማየት ሌሎች ጠላቶችን በመጋበዝ መጠቀሚያ ያደርጉታል ያሉት ርዕሰ መስተዳድሩ፣ በተለይም በክልሉ ከፍተኛ ቁጥር ያለው ታጣቂ በመኖሩ ችግሩ በህዝቡ ላይ የከፋ ጉዳት ከማድረሱ በፊት የፕሪቶሪያው ስምምነት በተሟላ መልኩ ተፈጻሚ እንዲሆን መሰራት አለበት ብለዋል። የሰራዊት አቅም አለ በትግራይ ውስጥ ይሄ የሰራዊት አቅም በሙሉ አይደለም። አሁን የጥፋት እንቅስቃሴ ውስጥ ገብቶ ያለው በተወሰነ ደረጃ ጉባኤ አድርጌያለሁ ከሚለው ቡድን ጋር የተሻለ የጥቅም የወዘተ የአይዲዮሎጂ እንኳን አይመስለኝም፣ የጥቅም ቁርኝት አለን የሚሉ ወገኖች የተወሰነ ኃይል በእንደዚህ አይነቱ የመረበሽ እንቅስቃሴ ውስጥ እንዲገባ ማድረግ የፈጠሩት ነው። ሶ እዚህ ውስጥ እርስ በርስም ግጭት ማስቀረት መቻል ስላለብን ሌሎች ጠላቶች ገብተው ይሄን ሊጠቀሙበት የሚችል እድልም መከልከል ስላለበት ፌዴራል መንግስት ለዚህ በቂ የሚለውን ድጋፍ መስጠት መቻል አለበት የሚል የትግራይ ህዝብ አሁንም ሰላም የሚገባው ህዝብ ነው፣ በሰሜኑ ጦርነት በርካታ ዋጋዎችን ከፍላል፣ ያሉት አቶ ጌታቸው ይህ ቡድን የቀደመውን ጦርነት እንዳይጀመር ምንም ስራ ሳይሰራ አሁንም በተጠናወተው የግጭት አባዜ የፕሪቶሪያውን ስምምነት ያመጣውን ድል ባለመጠቀም ክልሉንና ህዝቡን ወደ ተጨማሪ ትርምስ እያስገባው ይገኛል። ለሰላም ሲባል ሰላም ወዳዱ የትግራይ ሕዝብና በፕሪቶሪያው ስምምነት ቀጥተኛ ተሳትፎ የነበራቸው ዓለም አቀፉ ማህበረሰብ በጉዳዩ ላይ ተሳትፎ ማድረግ አለበት። የትግራይ ህዝብ ሰላም ይፈልጋል። የትግራይ ወጣት ሰላም ይፈልጋል፣ መማር ይፈልጋል፣ ማደግ ይፈልጋል፣ ሀብት ማካበት ይፈልጋል። ተገዶ የገባበትን ጦርነት መስዋዕትነት ከፍሎ እንደሚዋጋ ሁሉ የተፈጠረን ሰላም ሁሉን አቅሙን ተጠቅሞ ማቆየት ይፈልጋል፣ መጠበቅ ይፈልጋል። በእንደዚህ አይነት ሁኔታ ከጦርነት ትርፍ እናገኛለን የሚል ወይ ከግጭት ትርፍ እናገኛለን የሚል አባዜ ያልተላቀቀው የተወሰነ በጥቅም የተሳሰረ ኃይል የትግራይን ህዝብ ሰላም የሚነሳ እንቅስቃሴ ውስጥ ይገባል። ይህን እንቅስቃሴ ማስቆም በዋናነት የትግራይ ህዝብ ስራ ቢሆንም አሁን ባለን ሁኔታ የፕሪቶሪያ ስምምነት ተስማሚ የሆነው ፌዴራል መንግስትም ከዚህ ጉዳይ ጋር ቀጥታ ቁርኝት ያላቸው የዓለም አቀፍ ማህበረሰብ አካላትም በዚህ ጉዳይ ላይ የሚባለው ማለት መቻል አለባቸው። ሁሉም የትግራይ ህዝብ ህልና የሚገደውና ለኢትዮጵያ ይጠቅማል ብሎ የሚያምን ህዝቡ ካጋጠመው ቀውስ እንዲወጣ የሚቻለውን ሁሉ ማድረግ አለበት ብለዋል።